ክፉ መናፍስት ሲዳከሙ ወይም በውጊያ ሲሸነፉ የሚታዩ ምልክቶች። ሰላም ውድ ቤተሰቦቼ እንደምን አላችሁ? በዛሬው ቆይታችን በዚች አጭር ቪዲዮ ይህንን በርዕሰ ጉዳዩ ላይ ያነሳውትን ሀሳብ እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር አቆዩ። ወደ መጀመሪያው ነጥባችን ስንገባ ክፉ መናፍስት ሲዳከሙ ወይም በውጊያ ሲሸነፉ የሚታዩ ምልክቶች፣ አንደኛው ለመንፈሳዊ ተግባራት የምንታገልበት ሸክም መቀነስ፣ የጸሎትና የጾም ምቾት መሰማት ማለት ነው። ይሄ በጣም በሚገርም ሁኔታ እንግዲህ በጸሎት በስግደት በመንፈሳዊ ምግባራት ስንሆን ከሚመጡ ወይም ደግሞ ወደ እግዚአብሔር ስንቀርብ ዲያብሎስን መቃወም ስንጀምር በሕይወታችን ውስጥ ከሚከሰቱ ነገሮች አንዱ ነው። ቀድሞ ለመንፈሳዊ ምግባራት በጣም የምንደክም መንፈሳዊ ዘለት የነበረን ጸሎት ማድረግ በጣም የሚከብደን መንበርከክ የሚከብደን ቤተክርስቲያን መሄድ ከምሥጢራት መሳተፍ ወደ ንስሐ መቅረብ በጣም የሚከብደን የነበረን ሰዎች አሁን ወደ ውጊያው ዓለም ስንቀርብ ስንሰግድ ስንንበረከክ ጠላታችን ዲያብሎስ ቦታውን እየለቀቀ ይመጣል። ይዞ ተነበረውን ቦታ ዘግቶ ተነበረው ቦታ እየተከፈተ ይመጣል። ስለዚህ በዚህ ሰዓት ላይ ለመንፈሳዊ ተግባራት የምንታገልበት ሸክም እየቀነሰ ይመጣል። ጸሎት፣ ጾም፣ መንፈሳዊ ምግባራት ማድረግ በጣም ደስ እያለን ገዳማት ሄዶ መሳለም መንፈሳዊ ምግባራት ለመሳተፍ የበረከት ስራዎች ለመግባት መሳተፍ በጣም ደስ እያለንና ከልብ አፍቅረን የምናደርገው ነገር ይሆናል ማለት ነው። ስለዚህ ይህ በጣም ማወቅ የሚገባን ነገር ነው። ክፉ መናፍስት ሲዳከሙ አንዱ የምንመለከተው ምልክት ይሄኛው ነው። የአጋንንት ዋና ስራ ክርስቲያኑን ከጸሎት ከጾምና ከሌሎች መንፈሳዊ ግዴታዎች ማስወጣት ነው። ነገር ግን እኛ ጸሎት፣ ስግደት፣ መንፈሳዊ ምግባራትን አድርገን ወደ ውጊያው ዓለም ከገባን በኋላ ጠላታችን ዲያብሎስ እየተዳከመ እየተሸነፈ ለመሆኑ ምልክቱ ለመንፈሳዊ ተግባራት ለጾም፣ ለጸሎት የምንታገልበት ሸክም ደግሞ ምን ይሆን ይመጣል እየቀነሰ ይመጣል ማለት ነው። ስለዚህ እንደዛ አይነት ስሜቶች ይሰሙናል ማለት ነውና ወደ ጸሎቱ ወደ መንፈሳዊ ምግባራት ከምስጢራት የተሳተፍን በውጊያው እየበረታን ስንመጣ እነዚያን ስሜቶች ይሰሙናል። ጸሎት ስናደርግ ደስ ብሎን በፍቅር እናደርጋለን። መንፈሳዊ ምግባራቶችን ስንፈጽም ውስጣችን ደስ ብሎን ከእግዚአብሔር ጋር እየተነጋገርን ጸሎታችን፣ ሁሉም የምናደርገው ነገር ቅድመ እግዚአብሔር ደርሶ መልስ ይዞ የሚመጣ አይነት ነገር ይሆናል ማለት ነውና በዛ መንገድ የመመላለስን ነገር እናያለን። በጣም በሚገርም ሁኔታ ቀደም ሲል ለጸሎት ስንቆም ወይም ጾም ስንይዝ የሚሰማን የነበረው ከፍተኛ ድካም፣ መሰልቸት፣ ወይም መንፈስ ዝለትና ትኩረት ማጣት ይሻሻላል፣ ይስተካከላል። በጣም ይህንን ነገር ስናደርግ እነዚህ ነገሮች በህይወታችን ውስጥ የሚመጡ ነገሮች ናቸው ማለት ነው ለምን ምክንያቱም ጠላታችን ዲያብሎስ ቦታውን እየለቀቀ ስለሆነ መንፈሳዊ ምግባራቶቻችን እያደጉ ከፍ እያሉ ይመጣሉ። ለምሳሌ ቀድሞ አስር የምትሰግዱ ከሆነ ስግደታችሁ ከፍ እያለ ወደ መቶ ወደ ሶስት መቶ ወደ አራት መቶ ከፍ እያለ ይመጣል ማለት ነው። በጣም ወዳችሁ ደስ ብላችሁ ታደርጋላችሁ ማለት። ስለዚህ እንደዚህ አይነት ነገሮችን በፍቅር ደስ ብላችሁ ስታደርጉ ዲያብሎስ ቦታ እየለቀቀ ነው ማለት ነው። እየተዘጋው እየተከፈተ ነው፣ እየተበላሸው እየተስተካከለ ነው። ይህንን ሁላችንም ኦርቶዶክሳዊ ልናውቅ ይገባል። ስለዚህ መናፍስት ሲዳከሙ ወይም በውጊያ ሲሸነፉ ከሚታዩ ምልክቶች ለመንፈሳዊ ተግባራት የሚ የምንታገልበት ሸክም መቀነስ፣ ጸሎት፣ ጾም፣ ስግደት መንፈሳዊ መግባራትን ስናደርግ ምቾት ይሰማናል። ደስ ብሎን ወደነው የምናደርገው ጉዳይ ይሆናል ማለት ነው። እና ይህንን በጣም ማሰብ ያስፈልጋል ውድ ቤተሰቦቼ። ሁለተኛው የውስጥ ሰላምና ደስታ መስፈን የሐዘንንና ፍርሃትን መወገድ ይመጣል ማለት ነው። ዲያብሎስ አንዱ ከሚታገለን መንገድ አንዱ ፍርሃትን በውስጣችን መከመር ነው። ፍርሃትን፣ ዝምታን፣ እንደዚህ አላስፈላጊ የሆኑ ጫናቶችን አምጥቶ መጫንና በመንፈሳዊ መግባራትና በጽሎት በጾም ከእግዚአብሔር ጋር እንዳንገናኝና ከሕብረት ከምስጥራት ከምንላቸው ነገሮች ውስጥ እኛን ማራቅ አንዱ ትልቁ የውጊያ ስልቱ ነው። ነገር ግን እኛ ክፉ መናፍስት እየተሸነፉ ሲመጡ ደግሞ የምንመለከተው ነገር ምንድነው? የውስጥ ሰላምና ደስታ ይሰፍናል። በውስጣችን ላይ ሰላም ደስታ በፍቅር የምንመላለስ ቀድሞ ከሰዎች ጋር የነበረን ደስ የማይል ነገር እየተስተካከለ ይመጣል ለምን በመካከላችን ገብቶ በቤተሰብ መካከል የሚያባላው በጓደኛሞች መካከል የሚያጣለው በጾም በጸሎት በስግደት በመንፈሳዊ ምግባራት እየተሸነፈ እየወደቀ ነው ማለት ስለዚህ ዲያብሎስ የያዘውን ቦታ እየለቀቀ የዘጋውን እየከፈተ አያችሁት በማን በእግዚአብሔር በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይል በቅዱሳኑ ምልጃ በቅዱሳኑ ጸሎት ቦታውን እየለቀቀ ሲሄድ ውስጣችን ሰላም ይሰማናል። ለምን ዲያብሎስ አንዱ የሚታገለው ሰላም የሚባለው ነገር በውስጣችን እንዳይኖረው፣ ከራሳችን ጋር ሰላም እንዳይኖረን እንደ ሀገር ሰላም እንዳይኖረን፣ እንደ ማህበረሰብ፣ እንደ ቤተሰብ፣ እንደ ጓደኛ እርስ በርስ ሰላም እንዳይኖረን ነው የሚያደርገው። ስለዚህ ይህንን ቦታ እኛ በጸሎት በስግደት እየበረታን ስንመጣ ክፉ መናፍስቱ እየተዳከሙ ለሚመጡበት ምልክቱ አንዱ ምንድነው? ውስጣችን ሰላምና ደስታ ይሰፍናል። ሀዘን፣ ፍርሃት፣ ጭንቀት የሚባሉ ነገሮች ይወገዳሉ ማለት ነውና ክፉ መናፍስት ሁሌም የፍርሃት የጭንቀት ምክንያታዊ ያልሆኑ ሀዘንና የተስፋ መቁረጥ ወይም መንስኤዎች ናቸው ማለት ነውና ስለዚህ እኛ ወደ እግዚአብሔር ስንቀርብ ስንሰግድ የክፉ መናፍስት ለመሸነፋቸው ወይም ለመዳከማቸው ትልቁ ምልክት የውስጥ ሰላምና ደስታ ይኖረናል። ሐዘን፣ ክፉ ሀሳቦች በሙሉ ከውስጣችን ይወገዳሉ ማለት ነው እና ይህንን በጣም ሁላችንም ኦርቶዶክሳውያን ልናውቀው የሚገባ ነገር ነው። የነፍስና የልቦና መረበሽ ቀርቶ የእግዚአብሔር ሰላም ሁሉንም አይነት አስተሳሰብ ያልፋል። የፊልጵስዩስ መልእክት ምዕራፍ 4 ከቁጥር 7 የሚለውን ቃል በውስጣችን እውን ይሆናል። የአባቶቻችን አስተምህሮ ሰላም የመንፈስ ቅዱስ ፍሬ መሆኑን ስለሚገልጽ ሰላም በውስጣችን ሲሰፍን የጨለማው ኃይል መዳከሙን ያሳያል ማለት ነው እና ይህንን በጣም ሁላችንም ልናስበው ልናደርገው የሚገባ መሰረታዊ ጉዳይ ነው እና አንዱ ጠላታችን ዲያብሎስ የመዳከሙ ምልክት ውስጣችን ሰላም ይሰማናል። ሀዘንና ክፋት፣ የክፉ ሀሳቦች፣ የጭንቀት ሀሳቦች፣ የመረበሻ ሀሳቦች ከውስጣችን ይርቃሉ። በውስጣችን ፍቅርና ሰላም፣ ደስታ ይሞላል። ፍቅርና ደስታ፣ ሰላም ደግሞ የእግዚአብሔር ናቸው፣ ከእግዚአብሔር በጸጋ የተቀበልናቸው ናቸው እና ስለዚህ ለጊዜ የእግዚአብሔር የባህሪ ሆነው ለእኛ ደግሞ በጸጋ ያገኘናቸው ስጦታዎቻችን ናቸው። ከመንፈስ ስጦታዎች ወይም ደግሞ በገላትያ ከተገለጸው የመንፈስ ፍሬዎች ከተባሉት ውስጥ አንዱ ፍቅር፣ ሰላም፣ ደስታ የምንላቸው ናቸውና እነዚህን ነገሮች በውስጣችን ስንሞላ የውስጥ ሰላምና ደስታ፣ ጭንቀት፣ መፍርሃት ክፉ ሀሳቦች በሙሉ ይወገዱና በእነዚህ ስንሞላ ጠላታችን ዲያብሎስ ቦታውን እየለቀቀ እየተዳከመ ለመሆኑ ምልክቶች ናቸውና ክርስቲያኖች ልንበረታ ይገባል፣ ማለት ነው። ሦስተኛው በሐሳባት ላይ ቁጥጥር ማግኘትና መለየት። ሀሳብን መቆጣጠር፣ በሀሳባችን ላይ የሚመጡ ሌሎች አሉታዊ ነገሮች ሲመጡ ያንን ነገር መቃወም ስንችል ምክንያቱም ጸሎት ስናደርግ የማንፈልገው ሀሳብ የእኛ ያልሆኑ ክፉ ሀሳቦች ሲሽከረከሩብን እነዛ ነገሮች መቆጣጠር ስንችል፣ ከዚህ በፊት እንደነገርኳችሁ በጸሎት ሰዓት ላይ የማይመጡ ሀሳቦች የሉም፣ የማይቀርቡ ሀሳቦች የሉም። የዝሙት ሀሳብ ይመጣል። በጓደኛ በቤተሰብ ስራ የምንሰራቸው የማይመጡብን ነገሮች የሉም። እነዛን ሁሉ መቆጣጠር ችለን በጸሎታችን ሰዓት ላይ ትክክለኛ ጸሎት ከእግዚአብሔር ጋር እየተነጋገረን እንደሆነ አስበን በአጠቃላይ በህልናችን በሀሳባችን የሚመጡ ነገሮች እየተቃወምን ጸሎታችንን ስግደታችንን ማድረግ ስንችል ጠላታችን ዲያብሎስ እየተዳከመ ነው እየወደቀ ነው ማለት ነው። በጣም በሚገርም ሁኔታ የመናፍስት ውጊያ ዋና መድረክ አእምሮ ነው። አጋንንት ሀሳባትን ወይም ክፉ ሀሳቦችን እንደ መርዝ ፍላጻ በመልቀቅ ክርስቲያኑን ያቆስላሉ። ስለዚህ ይህ ነገር በሐሳባት ላይ መቆጣጠር ከቻልን ዲያብሎስ የተሸነፈ ነው ማለት ነው። አጋንንት እየተዳከሙ ነው ማለት ስለዚህ ምንድነው የምናደርገው? መበርታት አለብን። ቀድሞ ከነበረን አሁንም ከፍ እያደረገን መሄድ አለብን። ተቆጣጥሬያለሁ፣ እንዲህ አድርጌያለሁ ማለት ወደ መታበይና ራስን ከፍ ከፍ ወደ ማድረግ ስለሚወስድ ለመውደቅም ቅርብ እንሆናለን። ስለዚህ እንደዚህ አይነት ሀሳቦችን አስወግደን ወደፊት መጓዝ ያስፈልጋል። ክርስቲያኑ የገባውን ሀሳብ በፍጥነት መለየትና መኮነን ወይም ደግሞ ማስወገድ ይጀምራል። በጣም በሚገርም ሁኔታ ብዙ ቅዱሳን አባቶቻችን በዚህ አይነት ነገር ላይ ብዙ ጸጋዎች አሏቸው። በእነዚህ ውስጥ በጣም ብዙ አባቶች ብዙ አባቶችን መጥቀስ እንችላለን። የበረሃ አባቶች የምንላቸው የቀደሙት የቤተክርስቲያን አባቶች የምንላቸው በዚህ አይነት ሀሳብን በሀሳብ የሚፈተኑበትን እንግዲህ በጣም ብዙ አባቶች በዚህ ነገር ይህንን ነገር ያሸነፉ። ኃጢአት በሶስት መንገድ እንደሚፈጸም ቤተክርስቲያን ታስተምረናለች። በሐልዮ በነቢብ እና በገቢር ብለን የምናስበው ማለት በተለይ በዚህ በህልናችን አካባቢ የምናስባቸውን ኃጢአቶች መቆጣጠር በጣም ብዙ ጊዜ ከባድ ነው የሚሆነው። ጸሎት እያደረግን የተለያዩ ሀሳቦች የተለያዩ ነገሮች ይመጣሉና እነዚህን መለየት መቻል፣ እነዚህን መቃወም መቻል፣ እነዚህን ከህይወታችን ማራቅ ስንጀምር፣ እነዚህን ሀሳቦች የእኛ ሀሳብ አለመሆናቸውን አውቀን መቃወም ስንጀምር ጠላታችን ዲያብሎስን እያሸንፍን ነው። እየወደቀ ለመሆኑም ደግሞ ከሕይወታችን እየራቀ ለመሆኑ ምልክቶች ስለሆኑ መበርታት ያስፈልጋል ክርስቲያኖች። ስለዚህ ይህንን ሁላችንም ልናደርገው የሚገባ መሰረታዊና አስፈላጊ ነገር ነው። ስለዚህ በሀሳባት ላይ ቁጥጥር ማግኘት ማለት ነውና ይህንን ሁላችንም ልናደርግ ይገባል። ስለዚህ ምንድን ነው ጠላታችን ዲያብሎስ ከየተሸነፈ ወይም እየተዳከመ ወይም በውጊያው እየተሸነፈ ለመሆኑ ምልክቶች በሀሳባት ላይ ቁጥጥር ይኖረናል። መቆጣጠር እንችላለን። መቃወም እንችላለን። ወይም ያንን ሀሳብ ሪጀክት ማድረግ እንችላለን ማለት ነውእና ስለዚህ ይህንን ማድረግ ይህንን መረዳት በጣም ያስፈልጋል። ስለዚህ አሁን ካለንበት ደግሞ ጠንከር ብለን መቀጠል አለብን። አራተኛው ደግሞ በኃጢአት የመውደቅ ድግግሞሽና የስሜት ኃይልን መቀነስ እንመለከታለን። ጠላታችን ለመሸነፉ፣ ሰይጣን ዲያብሎስ እየተዳከመ ለመሆኑ ምልክቱ የኃጢአት ድግግሞሾችን እናርቃለን፣ እንቀንሳለን። እንደዚህ አይነት ነገሮች ሲከሰቱ ጠላት ዲያብሎስ ቦታውን እየለቀቀ ነው። ለምሳሌ በዝሙት እየፈተነን ከነበረ በዝሙት እየፈተነን የነበረውን ነገር እየጣልንበት፣ እያከሰርንበት፣ እያከሸፍንበት ስለሆነ ጠላታችን ዲያብሎስ ያንን ቦታ እየለቀቀ ስለሆነ በዚህ በኃጢአት የመውደቅ ድግግሞሹን እና የስሜት ኃይሉ እየቀነሰ ይመጣል ማለት ነው እና ይህ ማለት ዲያብሎስ እየወደቀ እየተሸነፈ ቦታውን እየለቀቀ ለመሆኑ ምልክት ነው ማለት ነው። መናፍስት በክርስቲያኑ ላይ ኃጢአትን በማስፈጸም የክርስቶስን ጸጋ እንዲያጣ ይፈልጋሉ። ለዚህ ነው ዛሬ ብዙዎቻችንን በዝሙት ሐሳብ በዚህ ኔት በሕልም ሌሊት በተለያዩ ነገሮች ይፈትነናል። ዲያብሎስ እኮ ዘንድሮ በዚህ ዓመት በዚህ ዘመን የማይፈትነን ነገር የለም። ዲያብሎስ እኛን የማይፈትንበት ነገር የለም የማያቀርብልን ነገር የለም። ፋሽኑን ያቀርባል። የሙዚቃውን ኢንዱስትሪ ያቀርባል። የፊልሙን ኢንዱስትሪ ያቀርባል። እርቃኑን ልብስ ያቀርባል። ፋሽኑን ያቀርባል። የማያቀርብልን ነገር የለም እኛም ደግሞ እንደ ኦርቶዶክሳዊት እንደ ተዋህዶ አማኞች የምንፈትሸው ነገር የለም በመንፈሳዊ መነፅር የምንመለከተው ነገር የለም የቀረበውንም ግሳን ግሱን በሙሉ እየተቀበልን እንለብሰዋለን እንቀበዋለን እናደርጓለን በዛ በኩል ደግሞ ሌላ መናፍስት ስበን ጎትተን ደግሞ እናስገባለን በጣም በብዙ መንገድ ተጎድተናል ልንነቃ ይገባል ስለዚህ መናፍስት ለመዳከማቸው ምልክት አንዱ በኃጢአት የመውደቅ ድግግሞሽንን እየቀነሰ ይመጣል በሕይወታችን ስለዚህ ቀድሞ በተደጋጋሚ በአንድ ጣት እየወደቅን ከነበረ እየጸለይን እየበረታን እየሰገድን መንፈሳዊ መግባራት እያደረግን ከምስጢራት የተሳተፍን ከክርስቶስ ጋር ዘውትር እየተያዝን የምንሄድ ከሆነ የተዘጋው እየተከፈተ በረከታችን፣ ሰላማችን፣ ትዳራችን የተስተካከለ የልጅ ጦት ከነበረብን የልጅ ጦት ማግኘት እየጀመርን ደስታ፣ ሰላም፣ ፍቅር በህይወታችን ይመላለሳል። ከዛ በተጨማሪ ደግሞ በኃጢአት የመውደቅ ድግግሞሽና የስሜት ኃይሉን እየቀነሰ ይመጣል ማለት ነውና፣ በዚህን ሰዓት ዲያብሎስ እየተሸነፈ እየወደቀ ለመሆኑ ምልክት ነውና ልንበረታ ይገባል፣ ወደፊት ልንጓዝ ይገባል። ጨምረን የተጋድሎ ህይወታችን በደንብ ልንሰራ ይገባል ማለት ነውና፣ በአንድ ጊዜ በኃጢአት የመሸነፍ ድግግሞሽና ኃይል መቀነስ ፈተናዎች ቢመጡም ቀደም ሲል በቀላሉ የወድቅበት በነበረው ኃጢአት ላይ ጽናትና የመንፈስ ጥንካሬ ሲያድግ ይታያል። ይህ ማለት ጠላት በግል ህይወቱ ላይ የነበረው የተለመደ መረብ እየተበጣጠሰ መሆኑን ያሳያል ማለት ነውና ስለዚህ እነዚህ አሁን የምነግራችሁ ነገሮች በጣም ሁላችንም ልናስተው ለሚገባ ነው። በተለይም እየጸለያችሁ፣ እየሰገዳችሁ መንፈሳዊ ምግባራት እያደረጋችሁ ምንም አይነት ምልክት እየታየልኝ አይደለም እጸለያለሁ፣ እሰግዳለሁ መናፍስት ሊያዙልኝ አልቻሉም እያላችሁ የምትረበሹ ሰዎች አሁን የነገርኳችሁን ነገሮች በቤታችሁ ውስጥ መመልከት አለባችሁ። ስለዚህ ያንን ስትመለከቱ ነው እንዴት እየተጓዛችሁ እንዳለ፣ እንዴት እየጸለያችሁ እንዳለ ድክመቶቻችሁንና ጥንካሬዎቻችሁን ለይታችሁ ጉዟችሁን ልታስተካክሉ የምትችሉበት አንዱ መንገድ ይህ ነውና በኃጢአት የመውደቅ ድግግሞሽና የስሜት ኃይል መቀነሶች ይከሰታሉ ማለት ነው። አምስተኛው ደግሞ የትሕትናና የፍቅር መጎልበትን እንመለከታለን። በፈረንጆቹ ሂሚሊቲ ብለው የሚጠራው ማለት ነው እና ትሕትናን በጣም እንለማመዳለን። ለምሳሌ ከዚህ በፊት ከሰዎች ጋር ለመጣላት በጣም ገንፋለ በሆኑ ነገር በትንሽ ነገር ከሰዎች ጋር የመጣላትና የመቸኮል ስሜት ከነበረን አሁን እየበረታችሁ እየሰገዳችሁ መንፈሳዊ ምግባራት እያደረጋች ስትመጡ፣ ግን ሰዎች ቢናገሯችሁም፣ ሰዎች ክፉ ነገር ቢያደርጉባችሁም ዝም ትላላችሁ። በትህትና ታልፉታላችሁ በፍቅር ምክንያቱም፣ ክፉን በክፉ አልመልስም ብላችሁ ወደ ፍቅር መንገድ ትመጣላችሁ። ምክንያቱም እግዚአብሔር ፍቅር ነው፣ ክፋትን አላስተማረንም። እግዚአብሔር ፍቅር ነው፣ መልካምነትን ነው ያስተማረን። እግዚአብሔር ፍቅር ነው፣ ሰላምን፣ ደስታን በወንድማመቾች መካከል በፍቅር እንድንሆን ነው እግዚአብሔር ያስተማረን። ስለዚህ ትህትና እና ፍቅርን ራስን ዝቅ ማድረግን እየተለማመደ እንመጣለን። በዚህ ሰዓት ዲያብሎስ ደግሞ ከሁሉም ነገር በላይ የሚታገለው ትህትናና ፍቅር ሰዎች እንዳይኖራቸው ነው። ለዚህ እኮ ነው ዛሬ በጣም ብዙዎቻችን በሆነች ነገር ግንፍል ብለን ሰዎችን እንፈነክታለን፣ ሰዎችን እናደማለን፣ ሰዎች ላይ ክፉ ነገር እንሰራለን፣ ሰዎች ላይ መተት እንልካለን፣ ሰዎች ላይ ሄደን እና እናስሟርታለን፣ ሰዎች ላይ ሄደን ስርማሽ ቅጠል በጣሹ ጋር ሄደን እናሳስራለን። የምንፈታው ሳይሆን የማሳሰር ብቻ የበዛ ነው። ለዚህ ነው ዛሬ እግዚአብሔር በእውነት ሁላችን የሚጠብቀን። ስለዚህ ዲያብሎስ እየተሸነፈ ከሚሆኑበት ምልክቶች ውስጥ አንዱ የትትናን የፍቅር መጎልበትን በቤታችን ውስጥ እንመለከታለን። ቀድሞ ያልነበሩ የትትና መንገዶች ራስን ዝቅ ዝቅ የማድረግ ራስን የመግዛት በፍቅር የመመላለስ ነገሮች ከፍ እያሉ ይመጣሉ፣ እየጠነከሩ እየበረቱ ይመጣሉ። ስለዚህ ቀድሞ ከነበሩ ነገሮች እየተስተካከሉ ሲመጡ የትህትናና የፍቅር ነገር ከፍ እያለ ሲመጣ ዲያብሎስ እየተዳከመ እየተሸነፈ ነው። ለምን? ምክንያቱም እንደነገርኳችሁ ትህትናና ፍቅር የዲያብሎስ መገለጫዎች አይደሉም፣ የክርስቶስ ናቸው። እኛ እነዚህን ነገሮች ፈልገን በእነዚህ መንገዶች መሄድ ስንጀምር ዲያብሎስ ዘወትር ይሸነፋል፣ ይወድቃል። ለምን? ፍቅርን ስለማይፈልግ በትህትና መሄድ፣ ምክንያቱም ይህ ባህሪውም አይደለም። እግዚአብሔር አምላካችን አሁንም ዲያብሎስን ከህይወታችን ከኑሯችን ይገስጽልን ያርቅልን። የሰይጣን መሰረታዊ ባህሪ ትዕቢት ነው እና ጥላቻ ነው። ከነዚህ ተቃራኒ የሆኑትን ትህትናና ፍቅር ደግሞ የእግዚአብሔር ጸጋ መገለጫዎች ናቸው። ስለዚህ ዲያብሎስ ትዕቢት ነው በቃ ሁሌም እና ጥላቻ ነው የእሱ ባህሪ። ነገር ግን እኛ ሰዎች ከዛ ነገር እንወጣለን ለምን ጸሎት ስግደት መንፈሳዊ ምግባራት እያደረግን ከምስጥራት የተሳተፍን በተግባራዊ ክርስትና ሕይወት ውስጥ መኖር ስንጀምር አንዱ የምንማረው ትህትና ደግነት መልካምነት ፍቅር የዋህነት የተቸገሩትን መርዳት በፍቅር መመላለስ እነዚህን ነገሮች ከእግዚአብሔር ያገኘናቸው ናቸው እነዚህን ነገሮች እንለብሳለን እነዚህን ነገሮች ስንለብስ ደግሞ ዲያብሎስ በእኛ ውስጥ መቀመጥ አይችልም አይቀመጥም ምክንያቱም ሁለት ተቃራኒ ነገሮች አብረው መሆን ስለማይችሉ ማለት ነው በመንፈሳዊ ህይወት ውስጥ ጨለማ ከብርሃን ጋር አይስማማም እግዚአብሔርና ዲያብሎስም አንድ አይደሉም። ስለዚህ በጣም መጠንቀቅ ያለብን ምርጫችን እዚህ ጋር ነው። ሁሌ እንደምናገረው ወደድንም ጠላንም በዚህ ዓለም ስንኖር ሁለት ምርጫ የለንም። ብርሃን፣ ጨለማ፣ እግዚአብሔር፣ ዲያብሎስ፣ እውነት፣ ውሸት፣ እነዚህ ናቸው አሉት። ስለዚህ የምንተባበረው ከየትኛው ጋር ነው? ከእግዚአብሔርና ከዲያብሎስ ጋር ነው? ከእግዚአብሔር ጋር ነው? ከዲያብሎስ ጋር ነው? ከጨለማው ነው? ከብርሃኑ ጋር ነው? ስለዚህ ጨለማውን ከመረጥን ዲያብሎስን ይዘናል ማለት ነው። ብርሃኑን ከመረጥን ግን ዲያብሎስን እናሸንፋለን እግዚአብሔርን ስለያዝን ማለት ነው። ይህንን ሁላችንም ልናስተውለው የሚገባ ነገር ነው። ሰው በራሱ ጥንካሬ ሳይመካ ፍጹም ትህትና ሲያድግበት ይታያል። ሌሎችን መውደድ ይቅር ማለትና የሌሎችን ስህተት መታገስ ይቀላል። አባ ስምዖን ዓምደኛና ሌሎችም እንዳስተማሩት አጋንንት ትሑት ነፍስን መቅረብ አይችሉም። ምክንያቱም በትህትና ውስጥ የክርስቶስ ኃይል ስለሚያደርግ የትዕቢት መሠረት ስናድ የአጋንንት ኃይል ይፈርሳል፣ ይደክማል። ስለዚህ ሰዎች በትህትና ሲመላለሱ፣ ሰዎች በፍቅር ሲኖሩ ዲያብሎስ በእነዚህ ሰዎች ምንም ነገር ሊያደርግ አይችልም ማለት ነው። የፈለገውን ፈተና ቢያመጣ ያሸንፉታል እንጂ አያሸንፋቸውም ማለት ነውና ይህንን በጣም ልናስተውለው፣ ልንረዳው የሚገባ መሰረታዊ ኦርቶዶክሳዊ ተዋህዶ ትምህርት ነው። ስለዚህ በትህትናና በፍቅር መመላለስና በዛ መንገድ የሜዳችን ነገር እየጎለበተ ይመጣል። ዲያብሎስ ቦታውን ሲለቅ ዲያብሎስ የዘጋውን ሲከፍት ምክንያቱም እየተሸነፈ እየወደቀ በውጊያው ከእኛ እየራቀ ለመሆኑ ምልክቶች አንዱ የትትናና የፍቅር መጎልበት ከፍ እያለ ይመጣል ማለት ነው። ስድስተኛውና የመጨረሻው ደግሞ ውድ ቤተሰቦቼ ወደ ቤተ ክርስቲያን ምስጢራት የመቅረብ ጉጉት መጨመር። ይሄ በጣም አስፈላጊና ወሳኝ ጉዳይ ነው። ጸሎት ጀምራችሁ መንፈሳዊ ምግባራት ጀምራችሁ፣ በጣም በጣም ሁላችንም ኦርቶዶክሳን ልናውቀው የሚገባው ነገር በተግባራዊ ክርስትና ውስጥ የሚኖር ሰው ዘወትር ወደ ምስጢራት ለመቅረብ ውስጡ ደስተኛ ነው። ሥጋውንና ደሙን ለመቀበር ዘወትር ይጓጓል ዛሬ ሰንበት ነው። በሰንበት ስጋውና ደግሞ ቢቀበል ቀጣይ ሰንበት ለሚቀበለው እየጓጓ እስከዛ ቀን ድረስ ይደርሳል። ቀጣይ ሳምንትም ቀጣይ ወር እንደዛው። በዓመት በትልልቅ አውደ ዓመቶች ያንን ስጋውና ደግሞ ለመቀበል በየቀኑ ጉጉት ይኖረዋል። በዚህ ሰዓት ላይ ዲያብሎስ እየለቀቀ እየተሸነፈ እየወደቀ ለመሆኑ ምልክት ነው። ምክንያቱም በጣም በሚገርም ሁኔታ መናፍስት ዘወትር የሚታገሉት ሰዎች ወደ ምስጢራት እንዳይቀርቡ ነው። ሰዎች ወደ ስጋውና ደሙ እንዳይቀርቡ ነው። ሰዎች ወደ ንስሐ እንዳይቀርቡ ነው። ሰዎች በቤተ ክርስቲያን ውስጥ በሚገኙ ምስጢራት እንዳይሳተፉ መታገል ነው። እኛ ደግሞ በጸሎት በስግደት በመንፈሳዊ ምግባራት ምስጢሩን አውቀን የዲያብሎስን ውጊያ ተረድተን እየሰገድን እየተንበረከክን በዛ መንገድ ውስጥ መሄድ ስንጀምር ምስጢሩን ስላወቅን ቦታውን እየለቀቀ ይመጣል። የዘጋውን እየከፈተ ይሄዳል ማለት ነው። ያበላሸውን እያስተካከለ ይሄዳል። ስለዚህ ወደ ምስጢራት የመቅረብና ከምስጢራት የመሳተፍ ነገራችን ሰዎቻችን ንስሐ መግባት በጣም ያጓጓናል። ስጋውና ደሙን መቀበል በጣም ያጓጓናል። አንደ ብቻ አይደለም፣ ከተቀበልን በኋላ በሚኖረን መንፈሳዊ ህይወታችን በሙሉ በክርስቶስ መንገድና በክርስቶስ ሐሳብ ውስጥ የመሄድን ነገር እናጎለብታለን። በዚህ ሰዓት ዲያብሎስ ለመሸነፉ እነዚህ ምልክቶች ናቸው፣ በራሳችን በህይወታችን የምንመለከታቸው ነገሮች ማለት ነው። ሌላው ቅድም የጠቀስኩላቸው አምስቱ ነገሮች እንዳለ ሆነው እነዚህ ደግሞ ተጨማሪ ነገሮች ናቸው ማለት ነው እና ስለዚህ አጋንንት የክርስቲያኑን ኃይል ከቤተ ክርስቲያን ወይም ከቅዱሳን ምስጢራት ውጪ በማድረግ ማዳከም ይፈልጋሉ። ስለዚህ እኛ ለዚህ ነገር ስሜት ሲኖረን፣ እኛ ለዚህ ነገር ፍላጎታችን ከፍስን፣ እኛ ለዚህ ነገር ወደዚህ ምስጢር ለመቅረብ በየጊዜው በጓጓን ቁጥር ዲያብሎስ እየተሸነፈ ለመሆኑ እነዚህ ምልክቶች ናቸው ማለት ነው እና በጣም ሁላችንም ኦርቶዶክሳዊ ልናውቀው ይገባል። ለንስሐ ለቅዱስ ቁርባንና ለቃል ኪዳን መታመን ያለው ፍቅር ጉጉትን መጨመር። የጠላት ዋና ዓላማ የክርስቲያኑን ከቤተ ክርስቲያንና ከጸጋው ምንጭ ማራቅ ስለሆነ ክርስቲያኑ በንቃትና በንጽሕና ወደ ምስጢራቱ መቅረብ ሲጀምር የመናፍስቱ መሳሪያዎች ከንቱ መሆናቸውን ያሳያል። ቅዱስ ቁርባን ለጠላት የፍርድና የማቃጠል ኃይል አለውና ማለት ነው። እና ይህንን በጣም ልንረዳው ልናውቀው የሚገባ መሰረታዊ ኦርቶዶክሳዊ ትምህርት ነው፣ ሁሉ ቤተሰቦች። ስለዚህ ሁላችንም ይህንን ነገር በደንብ ልንረዳው ይገባልእና እና ጉዞአችን መንገዳችን በሙሉ በዚህ አይነት መንገድ ውስጥ ሊሆን ይገባል። እኛ ኦርቶዶክሳዊያን የተሰጠንን ነገር በአግባቡ መጠቀም ያስፈልጋልና እንግዲህ እነዚህ ስድስቱ ነገሮች በጣም ጀነራል ሆነ ወይም ብዙዎቻችን የማንመለከታቸው ነገሮች የሚመስሉ ቢሆንም ግን በህይወታችን ለበተለይም ተግባራዊ ክርስትና ህይወት ውስጥ ከጀመረን በኋላ ጸሎት፣ ስግደት መንፈሳዊ ምግባራትን ማድረግ ከጀመረን በኋላ የምንመለከታቸው ምልክቶች ናቸውና ሁላችንም በዚህ መንገድ ልናውቅ ይገባል። ወዳጄ ክፉ ምናፍስት የሚዳከሙት በእኛ ብርታት ሳይሆን እኛ የክርስትናውን ውጊያ ስንይዝ በክርስቶስ ኃይል ጸጋ ነው። አባቶቻችን ያስተማሩት የመጋደል ዘዴ የውጭውን ኃይል በማሸነፍ ሳይሆን የውስጡን ማንነት በቅዱስ መንፈስ በመሙላት ነው። እነዚህ ምልክቶች በሕይወታችን ውስጥ ስታዩ፣ ትግሎ ተስፋ እንደሌለው ሳይሆን ክርስቶስን ይዘው ድል እየነሱ መሆኑን የሚያረጋግጡ መሆናቸውን ይወቁ። ስለዚህ ጸሎታችን መንፈሳዊ ምግባራታችንን መቀጠል አለብን፣ መበርታት አለብን ለማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ ጸልየን ሰግደን ምንም ምልክት አይታየኝም፣ መናፍስት እንደዚህ እንደዚህ ለመሆናቸው ወይም ደግሞ ምንም አይነት ምልክት አላይም ለምትሉት ሰዎች እነዚህን አሁን የነገርኳችሁ ስድስት ነገሮች ብቻ ራሱ ብትመለከቱ ብዙዎቻችሁ የምትመለከቱት ምልክቶች ናቸው። ሌሎቻችሁም ደግሞ ሌሎች ምልክቶች የሚታያቸውን በኮሜንት ለጻፉ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየና። አሜን